በጊንባ ከተማ አስተዳደር ጊንባ የመጀመሪያ ደረጃ ጤና ጣቢያ ተገኝተናል። በዚህ ተቋም ውስጥ ለወትረው የህፃናት ማሞቂያ እንዲሁም ከእናቶችና ህጻናት አገልግሎት ጋር ተያይዞ የግብአት ችግር ይታይ ነበር። ዛሬ ላይ በኢትዮጵያ ቀይ መስቀል ማህበር አቅራቢነት በተቋሙ የደረሰው የህክምና ግብአቶችና መድኃኒቶች ድጋፍ የነበረውን ችግር ሊቀርፍ በዚያ ተገኝቷል። ወይዘሮ ሙሉ ደስታ የተቋሙ ፋርማሲስት ናቸው። ተቋሙ የነበረውን ችግር እንዲህ ያነሳሉ መፍትሄው ከደጃቸው በመድረሱ ደስታ እንደተሰማቸውም ይገልጻሉ። እነዚህ ግብአቶች እንግዲህ የእናትና ህጻናት ላይ ስናዩ የህጻናት አለጊዜያቸው እንትን ሲሉ ሲወለዱ ምንድን ነው የሚደረገው መሰለክ፣ ህጻናት እንትነ ኪሏቸውም በጣም የሚያንስ ከሆነ ያው ማሞቂያ ነው የሚገቡ ቀጥታ። ስለዚህ ይህ እነሱ እንደምናደርገው ሪፈር ነበር ምንለው ከዚህ በፊት ማለት ነው። ሰው አሁን በመጣልን ግብአት ተጠቅመን ይሄንን መቅረፍ ይችለናል። በጤና ተቋሙ በተለይም ከእናቶችና ህጻናት አገልግሎት ጋር ተያይዞ ይታይ የነበረውን ችግር የቀይ መስቀል ማህበር ድጋፍ እጅጉ እንደሚቀንሰው የሚያነሱት ደግሞ አቶ አብዱረህማን ይመር የጤና ጣቢያው ተወካይ ኃላፊ ናቸው። የህጻናቶችን እንባ የእናቶችን ጽቃይ የሚቀርፍ በጎ ተግባር ነው ይላሉም። ለምሳሌ አሁን በህጻናትም ሆነ እንደዚህም ደግሞ በህክምናው ዙሪያ ላይ በጣም ትልቅ ጫና አሳድሯል። ምክንያቱም ለምሳሌ እዛ አካባቢ ላይ ያሉት እኛ በቂ ባለሙያዎችም አሉን፣ ካላይ እስከታይ ድረስ በጣም ብዙ ቴክኒሽያኖች አሉና ከዛ አንፃር ለምሳሌ እዚህ ጋር ማኔጅ ማድረግ ይቻላል ወይም ህክምናው መስጠት መርዳት ይቻላል። በዚህ ብዙ በሽታዎች የሚመሳሰሉ አሉና እነሱም ደግሞ ለመለየት የግዴታ ይሄ ኬሚስትሪ ማሽን ያስፈልጋል። ስለዚህ አሁን እሱ ከመጣልን አንደኛ ያለውን የታካሚውን ፍሰትም አንደኛ ይጨምራል፣ ሁለተኛ ደግሞ ታካሚው ወይም ይሄ ተገልጋይ ለእንግልት በተለይ አሁን እኛ ጋ ወደ አቃስ ሆስፒታል ነውና ሪፈር የምንለው ነው። በምን ያው ሪፈር የሚባላቸው ምክንያቶች አንደኛው የማሽን እጥረት ካለ የባለሙያ እጥረት ካለና እሱ ሪፈር ሊባል ይገባል። አሁን ማሽኑ ስለገባልን ቢያንስ የህማሙን እንግልት ታቴ ይቀንስልናል። የኢትዮጵያ ቀይ መስቀል ማህበር ባለፉት ዘጠና ዓመታት ሰብአዊነት ላይ ትኩረት አድርጎ እየሰራ ይገኛል። የደቡብ ወሎ ዞን ቅርንጫፍ ጽህፈት ቤት ደግሞ በሰው ሰራሽና ተፈጥሮ አደጋ ለተጎዱ ወገኖች በተለይም ለጤና ተቋማት የሚያደርገውን ድጋፍ አጠናክሮ ቀጥሏል። 76 ሚሊዮን ብር የሚያወጣ ድጋፍ በደቡብ ወሎ ዞን ለሚገኙ የተለያዩ የጤና ተቋማት ድጋፍም አድርጓል። የሕክምና ቁሳቁሶች፣ ማሽነሪዎች እንዲሁም ዘመናዊ አምቡላንሶች የድጋፉ አካል ናቸው። የጽህፈት ቤቱ ኃላፊ አቶ መላኩ ቸኮል በጃማ በለጋምቦና ተንታ ወረዳዎች በሚከናወኑ ፕሮጀክቶች እየተገዙ አምቡላንሶችንና የምታቸውን የተለያዩ የህክምና መገልገያ ቁሳቁሶችና መድኃኒቶችን ለየወረዳ ተቋማቱ ለማስረከብ የተገኘንበት ሁኔታ ነው ያለው። እና በአጠቃላይ እንግዲህ አምቡላንሶቹ በጣም ዘመናዊ አሁን የመንግስትን ጤና ሚኒስትር ስታንዳርድ ያሟሉ እያንዳንዳቸው ወደ 18 ሚሊዮን ብር የፈጁ አምቡላንሶች ናቸው። የምታዩት ደግሞ ቁሳቁስ በናሙናነት የመጣ ነው። ለአራት ጤና ጣቢያዎች ጃማ ላይ ለሽላፋፍና ፋጂ ለጋንቦ ላይ ደግሞ ጊምባና ሆጤ በር ላይ ለሚገኙ ጤና ጣቢያዎች ለአካባቢው ማህበረሰብ አገልግሎት እንዲሰጡ የተቀመጡ የቀረቡ ቁሳቁሶች ናቸው። ማህበሩ ጤና ላይ እየሰራ ያለው ተግባር ቀጣይ መሆኑን የሚያነሱት አቶ መላኩ በተለይም የሚደረጉ ድጋፎች ዘርፉን ከማገዝ አንጻር ፋይዳቸው የጎላ መሆኑን ያነሳሉ። በአጠቃላይ እንግዲህ መድኃኒቶቹና ቁሳቁሶቹ ወደ አርባ ሚሊዮን አካባቢ ይደርሳሉ። አምቡላንሶቹ ደግሞ እያንዳንዳቸው ወደ አስራ ስምንት ሚሊዮን ብር ነው። እንግዲህ በአጠቃላይ ወደ 76 ሚሊዮን ብር የሚደርስ ድጋፍ የተደረገበት ሁኔታ ነው ያለው። እንግዲህ አሁን ባለንበት ሁኔታ እንግዲህ ያለው የመድኃኒት ሳፕላይም እንደምታ በሀገር ደረጃ በጣም እጥረት ያለበት ሁኔታ ነው ያለው። ያን ሁሉ ይቀርፋል ማለት ነው። በደቡብ ወሎ ዞን የጤናውን ዘርፍ ለመደገፍ መንግስት ከሚያደርገው እንቅስቃሴ ባሻገር የደቡብ ወሎ ዞን ቀይ መስቀል ማኅበር እያደረገ ያለው ድጋፍ አጋዥ ነው የሚሉት የደቡብ ወሎ ዞን አስተዳዳሪ አቶ አሊ መኮንን ናቸው። በተለይም በጤናው ዘርፍ የሚታዩ ክፍተቶችን በመሙላት ማህበሩ እያደረገ ያለውን እንቅስቃሴም የሚበረታታ መሆኑን ይገልጻሉ። ቀይ መስቀል በብዙ አግባብ እየደገፈ ና ያለው፣ ብዙ ወረዳዎች ላይ አምቡላንሶች አሉት። እነዚ አምቡላንሶች ዋናው ስራቸው ህይወት ማዳን ነው። ደም እየፈሰሳቸው ያሉ የህብረተሰብ ክፍሎች እና የተለያየ አደጋ ላይ የሆኑ የህብረተሰብ ክፍሎችን ወደ ተሻለ ሕክምና ለማድረስ የሚያስችል ተጨማሪ አቅም የሚፈጥሩ እና ህይወትን የሚያድኑ አምቡላንሶች ናቸው። መድኃኒት ድጋፍ እንደዚሁ ለወረዳዎቻችን እየሰጠነ ያለው ያው አሁን እንደምታውቁት እናንተም በተወሰነ መንገድ ማህበረሰባችን ከፍተኛ የሆነ ምሬት ያለው የመድኃኒት ዋጋ ጋር በተያያዘ አስፈላጊውን መድኃኒት ገዝቶ የተፈጠረበትን ህመም ለመፈወስ የሚያስችል አቅም እጦት በየ አካባቢው የሚታይበት ሁኔታ ነው ያለው። ስለዚህ በተለይ ደግሞ የገጠሩ ማህበረሰብ እና በዛ አካባቢ ያሉ ጤና ጣቢያዎች ያለባቸውን የመድኃኒት እጥረት በማቃለል የሚችል የመድኃኒት አቅርቦት ነው እያቀረበልን ያለው። ይህም ህዝባችን በቅርበት መድኃኒት በማገኘት ረገድ በጣም ከፍተኛ ፋይዳ ያለው ስራ ነው ብለን ነው የምንወስደው።